ሴቴን የገባት ብሎ ካረገች ለምን ብሎ ካረገች ለምን የሆነ እንትን ተዘዋውሯል እንትን ነው መሰለኝ እና እኔ እንትኑን ትናንትና የተዘዋወረውን አይታችኋል አይደል? ላይክ አድርጎ ወጥቶ ምናምን ተብሎ በጣም አዎ፣ እሱን ያየሁት ሌላ ቦታ፣ እሱን ያየሁት ሌላ ቦታ። ዩቲዩብን ብላ አንዷ ሪፖስት አርጋለች። ለብዙ ሰው ማለት ነው፣ እኔ በጣም ለብዙ ሁላችንም። አዎ አይቼ የተጻፈ እየተለቀቀ ነበረ፣ ሰብስክራይብ እያደረሱ ብዙ ሰው የእሱ ዳጆች እንዳል የፖስት አድርገውታል ለነገር ማለት ነው። ከዛ እኔ ደግሞ አላወኩልሽም ገባው ዛሬ ገና እመብርሃ ምስክሬ ነው። ሁልጊዜ ግን እሰማታለሁ ለምን የሆነ በቃ ሁለት ወዳጅ ናት፣ ግን አስመሳይ ናት። እና ዛሬ ገባውልሽ እና ቤቷ እንደዚህ መጀመሪያ እስቲ አጣሩ፣ ማን ነው ሰብስክራይብ የሚያነሳ? አረ የሱን እኮ ሰብስክራይብ አነሱ አልኳት። ከዘን ቢያነሱ በአነሱ አይጠቅሙትም፣ ኖረውም አይጠቅሙትም። ጥርግ ይበሉ እና ለሱ ነፍስ አጥፍቷል እንዲ አለችኝ። እና ሀይሚ ስታዲያ ነፍስ አጥፍታለች እንዲ አልኳት። ባለፈ አይተሽክ ሆነ እንደ ሀይሚ ሰብስክራይብ የተነሳበት ሰዋለን፣ እንደ ሀይሚ ሪፖርት የተደረገበት ሰዋለን። እኔ እኮ ደንግጬ ነበር ታውቃለህ። ማርያም ማርያም ነበር ያልኩት። ብታይ ቀ ለምልር ጊዜ እና ዚናቸን የአራት ቁጥር ጊዜ አልጠፋ ብላል ያለው። ሁለት ነው አልጠፋም፣ ያለ ግን አይደለም አንድ ጊዜ ሆ ብለው ተነሱባታ። ሆ ብለው ሊጥሏት ብድግ ሲሉ ወይኔ በየደቂቃው ምንባዴን አድርግ፣ በስመ አብ። አንቺ ግን ከልብ ጸል እግዚአብሔርን ሁለት በጣም አጥፋ ነው፣ ሁለት አጥፋ ሲሉ፣ ዛሬ ደስ የሚለው ነገር እንዴት የሆነ መሰለሽ? ልክ ቪዲዮ ተለቀቀ፣ ቪዲዮን እየሰራችሁ ነበርና ከዛ ልክ እያወራችሁ መሀል አካባቢ ላይ ሃምሳ ሺህ ገረመኝ ዲ ፈጣሪ ሃይሚ ያ ግን እኮ እንትን መልካም ምኞቷን ተመኝታለታለች። ሁለት መቶ ሀምሳ አስቀድማ አስቀድማ አልገባም ነበር እኮ አልገባም። አይተሽኮነ ቢሆን መጀመሪያ እኔ ደግሞ እንድክ እንትኖ እንደመጣቸው ምን ያየሁት ልክ እሷ ማውራት ስጀመስገ ሁለት መቶ አርባ ዘጠኝ ነበር ጀምረው። ያነሳል ብዬ አላስብም። የጨረቃ የሃይሜ ወደ እዚያ አላነሳም። የእነሱ እኮ ናቸው ያኔ ስቃዩን ያበላዋል። እንደሱ ነው። እሱ እኮ አላሉ የእሱ ፋሚሊዎች ያነሳሉ። ሃይሚ በጣም አንስቷል። የእሱ ፋሚሊዎች ሃይሚ አይመነሳሉ። የእሱ ፋሚሊዎች ሃይሚ አንስቷል። በጣም ብዙ ሰዎች ይነሳል። ወጥተው ተናግሮ የሉ እንደ ሪፖርት እናደርጋለን ምናምን። እነ እንትና ሲያለቁ እኮ የዛን ጊዜ ነበር የፈራውት። ብቻ ይዘን ሲያረጉ ምናምን ተጠይቀሉና በውስጥ እኮ ተጠይቃሉ። ሪፖርት እያረጉብሽ ነው አካውንትሽን ምናምን ሲሏት ኖርማል ነው እንደውም እየጨመረ ስለሆነ ችግር የለውም። እይታ እይታ እሷ እኮ እንትን ለማለት ነው ለማረጋጋት ነው እንጂ እኮ በጣም እየተደረገባን ነበር። እውነት ግን በጣም ለማለት ነው ግን እየተሰራ ነበር። ቪዲዮ ለማረጋጋት ነው ብጹሁን ማለት ነው ሼር አድርጉ ምናምን ያለችው ሼር አድርጉልኝ። አዎ እንደዚያ ነው። ግን እንዴ ነው መሸነፍን አትፈልግም። ገባሽ አይደለ? ብትናገር አሁን ሌላ ነገር ነው። ገባሽ አይደል? ግን ማለት ነው እኔ እሷ ደናቂ በመሆኔ በጣም ነው በጣም ለምን ሼር አድርጉት እኮ ማለት እየሆነባት ነው ገባሽ አይደለ። ሼር አድርጉልኝ ምንም አይቀላል። እንኮራለን። እንደ እኔ በጣም ነው የምኮራው እግዚአብሔርን ያ የሚያድናቅ በመሆን ቅርት አድርጉልኝ። ብርቱ ሰደበችው ተናገረች። ቁር ስናገራል ቢኮዝ በጣም የምታሳዘኝ ልጅ ናት፣ እንደ አይኔ ነው የምሳሳላት። በወጣትም ደግሞ እኔ ለወጣትነት በጣም ነው የምንወዳት። እኔ ለወደፊት እራሱ ማለት ነው እግዚአብሔር፣ ይሄ ነገር ሰላም አልተፈጠረም ማለት ጥሩ ነገር እንዲገጥማት ነው የምፈልገው። በጣም ባለሙያ ናት፣ ብዙ ሀሳብ አላት። ሀሳቧን ጥሩ ነገር እንዲያስተጋግልላት ነው የምመኝላት። በጣም መልካም ነገር የምመኝላት። አይ በጣም ህይወት መለያየት በነሱ አልተጀመረ፣ ፍቅር በነሱ አልተጀመረ። አዎ፣ አይ አደለም፣ እንደዚህ አይነት ነገር አንዳንድ ጊዜ ግን ማለት ነው፣ አንድ ቤተሰብ አይግባብሽ። ቤተሰብ ከገባ እኮ ኖ ኖ ኖ አይገቡም እንደዛ። ግን እግዚአብሔር አለ ለሁሉ፣ እውነት ይወራል። ለእሷ በጣም ጫና የሆነባት ነገሮች አሉ። እኛ ራሱ የሆነ ከፊቷ የምትረጃቸው ነገሮች አሉ። በጣም አምቃ የያዘች ነገር አለ። በጣም ውስጥ ላይ የምቃርጋ የምትጨናንቅበት ነገር አለ። ቪዲዮን እያየሽ ከሆነ በደንብ ቪዲዮን ስታይ ካሜራ ተደቅኖ ራሱ በጣም የሚያጨናንቃት ነገር ውስጥ አላለም፣ ግን ያን ነገር አውጥታ ሚዲያ ላይ ሆኖ ነገር አትፈልግም። ግን በውስጣ የምንምናት ነገር አለ፣ ታስታውቃለች፣ ናገራል፣ ፊቷ ትነበባለች። ግን አንዳንዴ እግዚአብሔር ግን ማለት ነው መልካም ነገር ይጠማት። በቃ ወደፊት ስትሄድ ምንም ነገር አትሆን፣ በቃ የእሷ መልካም ተሻሽላ ጥሩ ደረጃ እንደ እግዚአብሔር አምላክ ያደራ። እውነት አንዳንዴ ምን እንደሚሆን በቃ እንትኗን መናገር አልፈልግም፣ ድክመቷን ማለት መሆንም ያለበት እንደዛ ነው። ሴት ልጅ ድክመቷን እንትን በቃ ማሳየት አትፈልግም። ምን ቢደክማት፣ ይሄ ሁሉ ስድብ እኮ ሳይሰማ ቀርቶ አይደለም፣ ሳማ ቀርቶ እኮ አይደለም ግን በቃ መሸነፋ ትፈልግን፣ ማለፍ ትፈልጋለች። ለምን እንደተቀልሽ ማለት ነው። አካባቢዋ የቱ ጋ ነው? የቱ ጋ ነው ሰፈሯ? ጎረቤቷ ነን እዚህ ጋንን፣ በቃ እሺ፣ በዚህ እናቀብላችኋለን። እዚህ ጋ ጠብቀን ምናምን አሲድ እንደፋተ እች ምን አርጋቸው ነው እስኪ ንገሪ። እሺ ለዚህ ደረጃ መስዋዕት ለመክፈል ከልጁ ጋር ካልፈለገችው መብቷ አለ። አይደለም። ይሄ ምሳሌ ነው የምሰጣችሁ። አይደለ ለምን እስከ ሙድ ደረጃ እሷ ለማጥፋት ደረሱ? ምን አረገች? ሰው ባላልቀማች፣ የራሷ ነው። ብዙ ነገር ተብሏል። እኔ አሁን በዛ በዛ ሰዓት እንደዛ ሲያደርጉ ብርኬ ነበር የምወርድበት። አንዴ ብዙ ነገር ብለዋት አለኮ ሊጥሏት ሊጥሏት ። አሁንም ራሱ ደሞ እንደዛም ሆነ። አሁን ስለተለያየች ምንድነው ያሉት ደሞ የሆነ ቤት ደሞ ቅድም ምንድነው የሚሉት አሃ፣ ከዛኛ ተቀምሞ ኮነ ምናምን ምናምን እያሉ ብርኪ ኤን አንበሳ ወደፊት አትወድቅ። ማንተኛ እያ ነው ኤን አንበሳ ወደፊት ይሉታል። አይሽ ይሄ ያን ምን አይ አትስማማ ምን ነው ወንድ ከሰማሽ ብዙ የሚያሳምሙ ነገሮች አሉ። ለሱ ነው ኮሚኒቲ እንዳለ ለሱ ታውን ተነስተ። ኤን አንበሳ ሶስት ቦታ ደሞ ሶስት ሶስት ሶስት ቤታ ግስ ስቴጅ ደሞ ሶስት ደሞ አንበሳ ወደፊት ወደፊት ወደፊት ማለት ነው። የታዘብኳቸው ምን እንደሆነ ታውቃላችሁ? የታዘብኳቸው እሱ መጣ፣ አቤት ጨፈሩ፣ ጨፈሩ፣ ጨፈሩ፣ ጨፈሩ። እሷ ወንድ ይዛ ስትመጣ ገለባበጡት። ልጁ እንኳ አንዴ ማለት ነው እሷ እንኳን ወንድ ይዛ መጥቻለሁ ብላ ይቅርታ ጠየቀች። ደች አንቺ ግን ማለት ነው በዛሬ ቪዲዮ ላይ አይ እኮ እሱን ነገር ልንገርሽ፣ አንድ ነገር ብቻ ነው የገረመኝ ሳየው። ማለት ነው ለጌታን የሆኑ ፓርት ላስረዳሽ አላት። ያው እሺ አለችው። አይደለም ደግሞ እንደዛ ስትለኝ አንበሳ ብሩኬ እንዳትናገር እንዳትጠይቅ ደግሞ የሚል ኮሜንት አይቻለሁ። እንደዛ አፈር ብሎና አሉ አንዳንዱ እኮ ማለት ነው ሚሚዬ። ገና ምንሆንም ሳይኮ ነው። ኮሜንት አይ እነዚህ ይመስለኛል ማንበብና መጽሐፍ ራሱ በደንብ የተማሩ አይመስለኝም። እግዚአብሔር ሄረነ ሰይጣኖች፣ አረመኞች። እኔ እሷ እያስለቀሰች ስታለቀስ እያስለቀሰች ነው ኮሜንቱን እንዴት ለአንበቡ እንደዛ ስጥ ከዛንቺ ብሽቅ ብዬ ኮሜንት ጻፉላእኔ ደግሞ የተረዘፍኩትን ነገር ልንገርሽ መጀመሪያ ቪዩ የተለቀቀበት ቤት ማለት ነው ስደ ባርቃዋት ምናምን ይጨርሱና ሼር ሲደረግን መልካም ነገር ነው የሚጽፉላት። አፈሬ ብሎ አፈሬ ያስበላችሁ እነዚህ ውሾች። እኔ ለሷ ማንም ሼር አደረጉላት፣ ጻፉላት፣ አጻፉላት ገደል። እነዚህ ውሾች። እኔ ግን ኮሜንት ሚገሞለጥ እኔ ገብቼ ኮሜንት ነው የማነበው። ኮሜንት አንብቤ ደግሞ ከእንደገና መጥፎ ቃዳቶችም ከዛ እንደውም ዛሬ ሙሉንም አላነበብኩትም እያለቀስኩኝ ማለት ነው። ስታለቀስ አስለቀሰችኝና ሁሉንም በጣም ያሳዘነችኝ፣ በጣም ነው ያሳዘነችኝ። የታዘብኩት ነገር ቢኖር እዚህ ጋር ሙሉ ጨርቆ ስድበዋት፣ ስድበዋት ገና እኮ ቢሆን ሳዩ ሳይጨርሱ እኮ ነው ከዚህ ለምን ነገር እኮ ማርያም ሳይሆን የሚነብሩክ እየተጋሚኙበት አጋጣሚ ራሱ የሚያለያያቸው አደለም እሱን እያየው አሁን የሚገርመው ግን ማለት ነው እሱ እንደዚህ ሲሆን፣ ወንድሙ ዛሬ ሲገረፋ አየውት ወንድሙ ለሴቱ የት ነው የሚገረመው? አላለችም እ ያኛው እዛ ያለውን እንትና ወንድሙ ማለት ነው፣ እዛ ያለውን ደግሞ ከሚስቱ ጋር ተጋጭቷል። ለምን ቤተሰብ አወቀብኝ ብሎ እምለኛው ተነሳና፣ ቪዲዮ ላይ እኮ ነው። ለምን ምን አለበት ከቪዲዮ ውጪ ቢሆን መጣ ነው፣ በጥፊ መጣ ነው። እንዲህ ተቃቅፎ ምናምን ሳይለቅሱ የለም። ዛሬ ሰማኝ ስሜት ትዝ ይላቸዋል። የሆነ ቪዲዮ ዱባይ ምናምን ብሎ ያ ነገር ነው የመጣብኝ። እሺ፣ እግዚአብሔር የሚያመጣው እኔ ደግሞ እርቅ ነው። ነገታ ልጅ ታርቃ ይመጣል። ነገታ ይታርቃል። አሁን በነገራችን ላይ እሷ ለሱ እድል እየሰጠችው ነው ያለውን ነገር እንዲያስረዳ። ምክንያቱም ውዴ እሷም ብልነት የጭንቅላት ጨዋታ ነው የተጫወተችው ይመስለኛል ብዙ ያልገባው ሰው ሊኖር ይችላል፣ ግን እሷ የጭንቅላት ጨዋታ ነው የተጫወተችው። ምክንያቱም በምንም በምንም እኔ ጋር ያለውን ነገር ሳታውቂ እያላት ማንም የለውም እዚህ ኢትዮጵያ ሀገር ላይ ማንም የለውም። በጣም የጭንቅላት ጨዋታ ትችላለች ማስተዳደር ትችላለች ናኒ ናኒ በደንብ ኮ ቪዲዮን አይተሹ ከሆነ የጭንቅላት ጨዋታ ነው የተጫወተችው እንለያያነችውጨጭንቅላት ጨዋታ ለእሱ ግን የቤት ስራ ነው የሰጠችው ምንድን ነው ስለት ባለፈው እባክሽ የቤት ስራ ሰጠው ነበረ ኖ ኖ ኖ ደግሞ ያሳዘነችኝ ደግሞ ያሳዘነችኝ ደግሞ ምንድን ነው ልደቴን አለች በቃ ልደቴ ስል ምን አለበት ይሄ ሁ ቃሙ ቅጠየቃት ከጠየቃት ባረገላት እያልኩት ነበር በእናንተ መልካም ቢያንስ በእናንተ ተጽናንቻለች። እሱ ፓርታ አሳዝማኛለች። በጣም የሆነ ጊዜ አስለቀሰችኝ። እዚህ ጋር አንዴ አዳምጡኝ። የሰራችውን እንትን የመጀመሪያ ፕራንክ ሰባት ክፍል የሰራችውን ፕራንክ ታስታውሳላችሁ? የመጀመሪያ ልክ ፕራንክ ሲጀመር እሷ ማለት ነው እሱ ፓርት ማለት ነው መጀመሪያ ከአረቁ ካያችሁ ብታጅራ ሄደው ጥቁ እሱ ጋር ቆዩ። ታውቃላችሁ እኔ የምጠይቅ ነገር አለ አለችው። ከዛን ይከብዳል ወይስ ይቀላል አለችው። ከዛን እሱ እንዳመላለስ ነው የሚመስለው አለችው። ከዛን በምን አመጣችለት? በፕራንክ አመጣችለት እሱ ነው ግን ማለት ነው የት ነው የማገኙ? ማየት ፈልጋለሁ። ይሄ የመጀመሪያ ቪዲዮዎቹ የለም ሲት ጎራሮሶ የተገናኙ አብረሽ አጥፍቶታል አለ አለ አለ አለ

እሱ ነገ በው ያስረዳታል፣ ወይ ከነገ ወዲያ እንደዚያ አይነት። እንደገና ደግሞ ደግሞ ባለፈውም ጭንቅላ ጨዋታ ነበር የተጫወተችው ወደ ውጭ ሊሄድ ነው ምናምን ሲል የሆነ ለመታረቅ ፈልጋለች። እዛ ጋርም የሆነ ነገር ይላል ብላ ነበረ፣ ግን አላደረገውም። ተረተሽ ከሆነ ፍራንክ በሰራ ቁጥር የሆነ ስቴፕ የምትሄድበት አለ። አይፎን ስልክ ሊሰጣት ቡታ ጀራ የሄደች ጊዜ ከእንትና ከዚች ከዚ ከእብድ ዋጋ ፍራንክ የሰራት ጊዜ አስታወስሽ ከሆነ ለምን አላስቆምከኝም ብላ ነበር። ዛሬም የሆነ እንዲያስቆማት የሆነ ነገር እንዲያደረግ ትፈልጋለች። አቀሻል እኔ ምልክ ያኔ ነው ትዝ ያለኝ። ፍለፊ ያ ነው ትዝ ያለኝ ዛሴለ ያስቆማታል ብዬሽ ነበር። የጠበቁት ነገር አስተካክላ ለሱ ሂሳብ ሰርታ አባስተ እራስ ውጤቱን ስራ ብላ የምትሄድበት ፓርት አለ አቀሻል። ሁሌ የቤት ስራ ሰጥታውን የምትሄደው ግን የቤት ስራው ላይ እኔ ሁሌ ውድቀቱን ነው ያየው። አውቀሽ ከሆነ እኔ አሁን ለሶስተኛ ጊዜ ነው በቀደምም እንደገና ልትሰስብ ነው። ወደ ውጭ ልሄድ ነው ስትለው ሰጥ ውሏታል ለከሶሲ ጋር ፍራንክ የሰራ ጊዜ ቡታጀራ ሄደች። ከዛ ቡታጀራ ሲሄድ ቡታጀራ ሄደው እንትና ገፋፍቶት ነው። ቪዲዮን ሙሉም አይቻለም። በቃ ሄደ። ከዛ ፍፄ ሲልክ ነው የመጣ ከሆነ ምናምን ብላ ጥላው ሄደች። ተረጋግቻ አወራን ካለው ከዛ ግን ተረጋግታ አወራች። ግን ቢሆንም የሆነ እስከሆነ እስቴፕ መሄድ ነበረበት። እሱም ዝም አላት። የሆነ ነገር ማድረግ ነበረበት። ስልክ ከዘጋች አሁን የሚያስጠላ ነገር ስልክ ዘጋ ያለው ብላ ከመጀመሪያም ቪዲዮ ላይ አውርታለች። ሁላችሁም በኔ ህይወት አትልፉ። እሱ ፓርት ነው የሚያስፈራው። የለፋችሁት ሁሉ አመሰግን ያለው ምናምን ለእንትናም ስትናገር ነበር። ዛሬ ማለት ነው አሁን ስልክ እሱ ጋ ያለችው ፓርት ማለት ነው እንደዛ ያለችው ፓርት። ይፈልገኛል ወይስ አይፈልገኝም? እዚህ ጋም የጭንቅላት ጨዋታ ነው። አንደኛ ነገር ደግሞ ማለት ነው አንድ ነገር ስነግራችሁ ዛሬ አሁን ይቅርታ ደግሞ አሁን ይሄም እንዳያስቀይማት እሷ ስትሄድ አትሄጂም ብሎ ግግም ብሎ ማየት ነበረበት። ግድግም ብሎ ተከትሏት አብሯት ይዟት የሆነ ቦታ ነጊ ላደርስሽ ብሎ አብረን ሄዳለን ብሎ የሆነ ቦታ ወስዶ በጣም ያለውን ነገር እሪል በቃ ማውራት ነበር። እኔ እሱን የጠበኩት በቃ እሱ ተከትሏት ሄዳል ብዬ ነበር የጠበኩት። ግን እሱ የሆነ የደነደነበት ነገር አለ። ይቅርታ ደግሞ ለዚህም እግዚአብሔር የረነ የሆነ በቃ አላውቅም እኔእ እኔ የምፈርድበትን ፓርት አለ ማለት ነግራው እኮ ነው የመጣችው። ለአንሰናበትህ ልሰናበትህ ነው ተቃቅፍን ለአኔ ያገ ለመጨረሻ ብለው እኮ አለች። ባትነግረው ኖሮ ኦኬ አንድ በድንገት ነው ትያለሽ። ኦልሬዲ እኮ ነግራውን የመጣችው። ስትነግረው ይህን ነገር ማሰብ ያ ቅጠዋል እንደገና ፊትለፊቱ እየነገረች ነው። ይህ አይሆንም እያለ ወይ ብሎ ነገር የለም። አልሰማም ይቀርት አድርግልኝ። ልጁ በጣም የጭንቅላት አክቲፍ አይደለም። የሆነ ነገር ግን አለ። አንዳንዴ ደግሞ ሳስበው እነዚህ የተረገሙ ሴቶች የተረገሙ ነገር የሆነ ነገር ይዘውበትን ሆን ብዬ አስባለሁ። ገብቶሻል? እንጂ እኔ የበለጠ ተቃቅፎ ሲያለቅሱ እኔ ሁለቱም ያሳዝኛል። ለምን እንደሆነ ታውቂ እኔ የህንድ ፊልምን ያየሁት የህንድ ፊልም ናቸው ማርያምን፣ ኧረ ተይ ሚሚ ነበር።